ከአላህ ውጭ ያለን ነገር ተገዝታችሁ አላህ እናንተ ላይ የሚያደርሰውን ነገር አስባችሁታል? ከዚህ ይሄንን የምናመልከው አባቶቻችን ሲያመልኩ ስላየን፣ እንደ ወቀሳ አመልካለሁ ማለት ነው ምን እያደረጋችሁ ነው? ሁሉንም ሰባበሯቸው፣ አወደሟቸው። አንዳንድ ቦታ ቤት ተኝተው ነው የሚልበት ሁኔታ አለ። ተኝተው ወደ ሰማይ ይያዩ ተማቴሉለት ما هذه التماثيل التي انتم لها عاكفون ነኝ سقيم ታመምኩ ነኝ ابراهيم ተበሳችሁ አንዳንድ ሙፈሲሮች ምንድነው የሚሉት ይሄ ወረርሽኝ የሚባላል ከሰው ወደ ሰው የሚተላለፍ ከነዛ ከጣዖቶቹ ጋር ለብቻቸው መሆንን ነው የፈለጉት በአማልክቶቻችን ላይ ይህን የፈጸመ ማን ነው ኢብራሂም ዓለይሂ ሰላም ጣዖቶቹን አዩ ምግቡን አዩ እና ለምን አትበሉ ነቢይ ስለሆኑ ለህዝባቸውም ስለሚያስቡ ታማ ያለዋሉ አሁ ታመዋል አማልክቶቻችን እንደዚህ ያደረገው በጣም በደለኛ ነው አሉ ፈራ ኢላ አሊሃቲሂም ፈቃለ አላ ጣዖቶቹ ጋር የሚያስቀምጡት ምግቦቹን ለምንድን ነው? ምግቡ እንዲባረክ ነው።

ከአባታቸው ጋር የነበረውን ታሪክ ተመልክተናል። ዛሬ ደግሞ ማዓ አሊሃቲህም ከሙሽሪኮቹ አማልክቶች ጋር ከነሱ ጋር የነበራቸውን ታሪክ ከውስታዝ ኢብራሂም ጋር የምንመለከት ይሆናል። እንሻላ እስከ ፕሮግራማችን ማብቂያ ድረስ አብሯችሁን እንድትቆዩ እንሻላ እንጋብዛለን። ውስታዝ ዛሬ ደግሞ እንሻላ የምናነሳው ነቢዩላ ኢብራሂም ሽርኩን አስጠንቅቋቸው፣ ህዝቦቹን መክሮ ከአባቱ ጋር ያለውን ባለፈው አይተናል። በጣም ይሄ የአመልክቶቹን ሳያቸው ቁጭትን ንዴቱ ፈታም ናቸውና ወጣት ነበሩና ያደረጉት አስገራሚ ታሪክ አለ። እሱን እንመልከት። ዛሬ እስከቻ ብስሚላ ላ ረሱላ ኢብራሂም ዓለይሂ ሰላም ጋር ብዙ ትምህርቶች አሉና አብዛኛው አሁን ያነሳው ከጣዖቶቹ ጋር የነበራቸው ቆይታ ከህዝቦቻቸውም ጭምር ማለት ነው። እዛ አካባቢ ህዝቦቻቸው ስለነበሩ በብዙ ትምህርቶች የተሞላ ነው። የተለየም ክስተት ነው። የእሳቸውን የዳዕዋ አሁንም ሌላ የዳዕዋ መንገዳቸውን የሚያሳይ ነውእና በሁለት መልኩ ነው አላህ ስብሐነሁ ተዓላ ያወሳነ። ሱረቱል አንቢያ ላይ ሰፋ ባለመልኩ ሂደቱ ተገልጿል። ሱረት ሳፋት ላይ ደግሞ ጅምሩ ምን ነበረ እሳቸው ያደረጉት ዝግጅት ምን ይመስላል የሚለውን በተወሰነ መልኩ የሚያሳይ አለና ለምሳሌ መጀመሪያ የጀመራቸው ህዝቦችን በመግለጽ ዳዕዋ አርጉላቸዋል። ነገሩ ሳይመጣ በፊት ኢዝ ቃለ ሊአቢህ ወቀውሚሂ ማዛ ተዕቡዱን። በጥያቄ መልክ የሚያመልኩት ነገር እኮ ይታወቃል። ለኢብራሂም ዓለይሂ ሰላምም ጠፍቷቸው አይደለም ምን እንደሚያመልኩ። ለነዛ አካላት ምን እንደሚያመልኩ ይታወቃል። ግን እስቲ የምታመልኩትን ነገር እዩት ተውቢክም አለው። የሆነ እንደ ወቀሳ መልክ አለው ማለት ነው። ምን እያረጋችሁ ነው? አንዳንዴ እኮ አንዳንድ ሰው እኮ ይባላል ጥፋት እያየኸው ምን እያረክ ነው ትለዋለህ። እያየኸው አንተም እያየኸው እንደሚያረግ ነው እሱም ያውቃል። ግን ያስደነግጠ ምን ሆነህ ነው? ደህና ሰው አልነበርክ እንደሚባለው ማለት ነው። ያ ሲባል ሰውየው ትንሽ መልክቱ ጠበቅ ይላል ማለት ነው። እና እንዲሁም አኢፍ ከን አሊሀተን ዱን ላ ቱሪዱን ብለዋቸዋል። ካላህ ውጭ የምትገዟቸው አካላት ይህንን ነገር የምታደርጉት ይህን ነገር የምትፈጽሙት እየቀጠፋችሁ ነው እንደው ሲሪየስሊ ሆን ብላችሁ ይጠቅመናል ይጎዳላል ብላችሁ አስባችሁ ሳይሆን ኢባዳችሁ፣ እናንተ ይህን ነገር ስታደርጉት ምን እያሰባችሁ ነው? ኢፍክ ወይም ሌላ ነገር ታስቦ፣ ቅጥፈትን ታስቦ ነው እንጂ ሌላ የተለየ ነገር አይደለም። ይሄ መግቢያ በደንብ አድርገው ነግሯቸዋል፣ ወደ ራሳቸው እንዲመለሱ ማለት ነው። ፈማዘንድኩም ብለዋቸዋል። ስለ ጌታችሁ ስለ አላህ ስብሐነወተዓላ ያላችሁ ሀሳብስ ምን ይመስላል? ፈማዘንድኩም ቢረብ ልዓለም ይህን ስራ ሰርታችሁ አሻርካችሁ ካላህ ውጭ ያለን ነገር ተገዝታችሁ አላህ እናንተ ላይ የሚያደርሰውን ነገር አስባችሁታል? ስላላህስ ማንነት ተረድታችኋል? ወደ ጌታቸው እየመለሷቸው ማለት ነው። ይሄን ካደረጉ በኋላ መጨረሻ የሄዱበት ሐሳብ ወይም ወደ ጣኦቶቹ ከመድረሳቸው በፊት ፈነፃረ ነፅረትን ፊንጁም ይላል ቀስ ብለው ነፃረ ማለት በአረብኛ ቋንቋ ተፍሲሮችም ላይ እንደሚገለጸው አንድን ነገር በትኩረት በማጤን መልኩ መመልከት ነዛራ ይባላል። ተአመለ ነገሩን አጤነ በደንብ ተመለከተ ማለት ፈነዘረ፣ ነዘረተን ፊ ንጁም ኮኮብ ደግሞ መቷል። እዚ ጋር አንዳንድ ቦታ ቤት ተኝተው ነው የሚልበት ሁኔታ አለ። ተኝተው ወደ ሰማይ እያዩ፣ በአንዳንድ ሁኔታ ደግሞ እብን አባስ እንደሚሉትም ወደ ኮኮቦች እየተመለከቱ ማለት ነው። ይሄ ምናለ ኢሻራ፣ እነሱ ወደሚመለከቱ እነሱ ወደሚያመልኩበት ሁኔታም ለማስጠጋት ማለት ነው። የእነሱን ሙዓመላ የእነሱን አካሄድ ለማስኬድ ማለት ነው። ሰዎቹ ኮኮብ ተገዢዎች ስለሆኑ የእነሱን ሁኔታ ባማከለ መልኩ ወደ አምልኮ የሚሄድ ነገር አይደለም፣ እይታ ብቻ ነው። አዩና ወደ ኮኮብ እኔ ሰቂም ነኝ፣ የታመምኩ ነኝ፣ ታምም ያለው አሏቸው። እንትን እንውጣ ሲሏቸው ወደ በዓላቸው ወደ ዒዱ እንውጣ ሲሏቸው ወደ ይሄ እንደውም ምንድን ነው በዓሉ ክብረ በዓሉ እንዳለ ሁሉ የታመሙበትን ሁኔታ እንደውም፣ አንዳንድ ሁኔታ ሲገልጹ የውስጣዊን ህመም አለ ለምሳሌ ሽርክ፣ እነሱ ያሉበት ያመልኮ ሁኔታ እንዳለ ሁሉ አንዳንድ ሙፈሲሮች ምንድነው የሚሉት ይሄ ወረርሽኝ የሚባል አለ ከሰው ወደ ሰው የሚተላለፍ ጣዑኑ የሚባል ማለት፣ በዘመኑ ደግሞ አንድ ሰው ጣዑን ካለበት ወደ ሰው የሚሸጋገር ተላላፊ በሽታ ካለበት ከሰው ጋር እንዲወጣ ያደርጉት፣ ብዙ ተፍሲሮች ላይ ይሄ ተገልጿል ማለት ነው። ስለዚህ እኒህ ሰቂም ሲሉ፣ እኔ ወረርሽኝ ያለብኝ ከሰው ጋር መቀላቀል አልችልም እና ምን መሆን አለብኝ? መቅረት አለብኝ እንውጣ ብለው በሚገልጹባቸው ሰዓት ማለት እሳቸው የፈለጉት ምንድን ነው? ከነዛ ከጣዖቶቹ ጋር ለብቻቸው መሆን ነው የፈለጉት፣ የሰሩትን ያሰቡትን ነገር ለመፈጸም ማለት ነው። እንግዲህ እነሱ መውጣት ፈልገዋል፣ ክብረ በዓል አለባቸው። ወደዛ ክብረ በዓል ከመሄዳቸው በፊት ምግብን ያዘጋጃሉ። ሰዎች ምግብን ጥሩ አድርገው ካዘጋጁ በኋላ ጣዖቶቻቸው ጋራ ይህን ምግብ አስቀምጠው ይወጣሉ። ጣዖቶቹ ጋር የሚያስቀምጡት ምግቦቹን ለምንድን ነው? ምግቡ እንዲባረክ ነው። እነዛ ጣዖቶቹ እንጨቶቹ እንዲባርኩት ማለት ነው። ከዛ ሲመጡ በዓላቸውን አክብረው ሲመለሱ ምግቡ ተባርኳል፣ ይበላል ማለት እንደዚህ ሐሳብ አላቸው። ኢብራሂም ዓለይሂ ሰላምም ደግሞ የት ነበሩ? ፊ በይቲ ቤት አላቸው። ጣኦቶቹ ይሄ ራሱ እኮ አንድ ደካማነታቸው የሚያሳይ ነው። ጉዳት እንዳይነካቸው ንፋስ፣ ፀሐይ ምናምን እንዳይመታቸው ቤት ተደርጎላቸው ጣኦቶቹ ተቀምጠዋል። እዛ እዛ ውስጥ ባሉበት ሰዓት ኢብራሂም ዓለይሂ ሰላም ያው የሚጠበቀው ምንድን ነው? ከእነሱ ጋር መውጣት አለባቸው። የነሱ ሙዓመላ ተጠቅመው ወደ ኮከብ ተመልክተው ነገሩን አሰብ አድርገው መፍትሄ መጡ። ያገኙት መፍትሄ ምንድነው? ኢኒ ሰቂሙን እኔ የታመምኩ መሪዱን አሉ። ይሄ ህመማቸው እንዳልነው ነው ይሄ ወረርሽኝ ሁኔታ ስላለ ቶሎ ይቀበሏቸዋል። በዘመኑ ደግሞ ወረርሽኝ ያለበት ሰው አብሮ ከሌላው ሰው ጋር እንዲወጣ አይደረግም። ያለው ድል ምንድነው ወረርሽኝ ያለበ ፈጥነውን የወጡት ይወጡት ራሱ ሲወጡ ራሱ አወጣጣቸውን አላህ ስብሐነሁ ወተዓላ ከዛ በኋላ ሲገልጽ ፈተወለው ዓንሁ ሙድቢሪን አወጣጣቸው ሹልክ ብለው ፈጥነው እንወጡት ማለት አምነውበታል። የኢብራሂም ዓለይህ ሰላምን እዛ መቆየት አሞኛል ሲል አሳማኝ ምክንያት ነው። ጣዑን ካለበት ወረርሽኝ ካለበት መቀላቀል የለበትም። በዛን ዘመን ደግሞ እንደ ወረርሽኝ በጣም የሚፈሩት በሽታ የለም። ለምን? ከገባ አገሩን ሁሉ ያቀጠቃልላል፣ ብዙ ሰው ይጨርሳል። ስለዚህ ምንድን ነው ጣዑን አለብኝ በሽታ አለብኝ የሚል ተፍሲር የያዙት አንዳንዶቹ ደግሞ መሪድ ነኝ የሚለውን እንግዲህ ወደ ውሸት ሶስት ውሸቶች አሉ ብለው የሚያመጡ አቡ ሁሬራ ብንጀሪርም የጠቀሱበት ሁኔታ ለሶስት የዋሻቸው ተብሎ ግን ሐቂቃተን ስናያቸው እንደ ውሸትም የሚቆጠሩ ነገሮች አሉ። አዎ ይሄ አንድን ነገር ከላይ ያስኬዳል። ለራሳቸው ታመዋል እኮ ከዚህ የበለጠ ህመም የለም። ነቢዮች ትልቁ ችግራቸው ህመማቸው ህዝባቸው ካላህ ውጭ ያናድዳል እኮ አላህ ኻሊቅ ሆኖ ራዚቅ ሆኖ ነገሮችን ሁሉ አስተናባሪ ሆኖ ሰዎች ሌላ ነገር ሲገዙ ውስጥ ካልታመመ የኢማን ሁኔታም ያጠያይቃል ነብይዩ ስለሆኑ ለህዝባቸውም ስለሚያስቡ ታማ ያለው አሉ ታማዋል። ሀቂቃ ሁለተኛው ሌላ ውሸት መጨረሻ ላይ ጣዖቶቹ ጋር ተብሎ የሚወሳልና በሌላ መልክም ቢገለጽ እውነት የሆነ ነው። ከሳራም ጋር ካነሳ ነው በኋላ ላይ የሚወሳ ነገር አለና፣ ይህን ካደረጉ በኋላ አመኑበት ሰዎቹ ወጡ ማለት ነው። ፈጥነው ነው የወጡት ማለት በተወለው አንሁ ሙድቢሪን። ያን ጊዜ መሀል ላይ ምናልባት ሱረቱ ልአንቢያ ላይ የተጠቀሰ ነገር አለሳቸው

ሎጂካል ስላልሆኑ እኛ አባቶቻችን አግኝተናል በዚህ መንገድ ላይ ቃሉ ወጀድና አባአና ለሃ አቢዲን፣ ይህንን የምናመልከው አባቶቻችን ሲያመልኩ ስላየን። እብራሂም ምንም አይነት ማስረጃ ቢያመጡ በትክክለኛ እስሉብ ዳዕዋ ቢያደርጉላቸውም የሚሰሙ አይነት ነገር አይደለም። የሰማያት የምድር ጌታ ነው፣ እነሱንም እናንተንም የፈጠረ ነው አምላክ እያሉ ብዙ ለፉባቸው። ከዛ መጨረሻ ላይ እምቢ አሉ። ኢብራሂም ተበሳጩ። ምን አሏቸው? ወተላሂ ለአኪደን አስናማ ባላህ ይሁንብኝ ለአኪደን ከሄድ አደርጋለሁ በአማልክቶቻችሁ ላይ ምሰራላችሁን ታያላችሁ ብለው ተናገሯቸው። ይህንን ያው በቃል በለፍም ተናግረውት ሊሆን ይችላል አስበውትም ሊሆን ይችላል። ከዛ በኋላ ወጡ እንዳልከው ኢብራሂም ዓለይሂ ሰላም ገቡ። ጣዖቶች ያሉበት ቤት ውስጥ ፈጀዓለሁም ጁዛዘን ኢላ ከቢር አለሁም። ሁሉንም ሰባበሯቸው አወደሟቸው እንዳለ፣ ትልቁን ጣዖት ብቻ አስተረፉት። እዚሁ ላይ እንደው ከመሰባበሩ በፊት ኢብራሂም ዓለይሂ ሰላም እነዚያ ሰዎች አፈትልከው አምነውበት ከወጡ በኋላ

አላህ ስብሐነው ተዓላ ሁኔታውን ተረከልን። ኢብራሂም ጣወቶቹ ሌላ አካል ውጭ የሰማ ነገር የለም እና ገቡ ቸኩሎ ነው። ለምን እንዴት ነው? አንዴ አንዳንዴ አስበው ታውቃል? የሆነ ነገር ለመስራት አስበህ ቢዚ ሲያደርግ የሆነ ነገር እና እድል አግኝተህ ያችን ነገር ለማድረግ ክፍተት ስታገኝ ያለህ ደስታ አስበዋል። አሁን እንዲሄዱላችሁ እየፈለጉ ነበር። በዛ ታይም ማለት ሁኔታውን አይምሮህ ላይ ስትስለው

ኢብራሂም ዓለይሂ ሰላም ጣኦቶቹን አዩ፣ ምግቡን አዩ። እና ምግብ ቀርበዋል። ለምን አትበሉም አሏቸው። ጥያቄ ነው አሁን። የለኛ ትምህርት ነው እንድናስበውም። አላታኩሉ የቀረበ ምግብ አለ አይደለ? ያንን ነገር ለምን አትበሉም አላቸው። ፈኢዛሁም ፊ አሁን በዛ ሁኔታ በሌላ በር ወጥተው ከሄዱ በኋላ ይህን ነገር መግለጹ አንድ ነገር ይጠቁመናል ቢያንስ እነዚህ አካላት ከበሃይም ከእንስሳዎች ያነሱ መሆናቸውን ያሳያል ለምን መሰለህ ማለኩም ላተንጥቁን አሏቸው ምግብ መብላት ብቻ ሳይሆን እያወራኋችሁ ብሉ እያልኳችሁ እየጋበዝኳችሁ ለምን አበሉም እያሏቸው ነው ሁለቱንም የላቸው ማለት ብሉ አይበሉም እሺ ብሉ እንዳልኳችሁ እየሰማችሁ አትናገሩም እንዴ ወይ በቅቶናል ጠግቦናል ይባላል የሰው ልጅ እኮ አሁን በላ አይ በ ይቅርብኝ ምናምን አመሰግናለሁ። አታወሩም፣ አትበሉም። እንስሳዎች ሁለቱ ነገር አላቸው። ሀቂቃ የሚያወሩ እንስሳዎች አሉ። ቢነስል ቁርአን ማለት ነው። ስትጠራቸውም ስትቆጣም ይለያሉ። አዋለት ነምለቱ ነምላ ሴት አሁን በሳይንቲፊክ ሀቂቃ ሰሞኑን የሆነ ነገር እያየው ጉንዳኖች መልእክት ያስተላልፋሉ። ከነዚህ ከጉንዳኖች ደግሞ ሴት ጉንዳን እንደምታወራ አሁን በሳይንስ ምን ተብሏል ተረጋግጧል። ከወንዷ ሴቷ ማለት ቁርአን ላይ የሚለው ቃለት ነምለቱን ሴቷ ጉንዳን አወራች ነው የሚለው ይሄ አስበው፣ ከዘመናት ከሳይንቲፊክ ነገር ከመነሳቱ በፊት ማለት ያወራሉ የሚያወሩ እንስሶች አሉ ማለት ነው። ስለዚህ ጣዖቶቹ ከእንስሳ በታች ናቸው ማለት ነው። አንድ ሁለተኛ እንስሶች ይበላሉ። ስለዚህ የሚመለኩት አካላት

ይመታል ማለት አቅበለ ዐለይህም ርበን ቢልየሚን ወኢነማ ረበሁም ቢልየሚን ሊአነ አሸዱ አንክ እ በጣም ሰባባሪ ነች ቀኝ እንግዲህ፣ ግራ ሰው ሰው አላቅም ግራ የሚጠቀም ሰው ማለት ነው። እና ይህንን ካደረገ በኋላ ሰባበራቸው፣ ነገር ግን አንዱን ትልቁን ትቶታል። እስኪ ይህንን ነገር እንሄድበታለን። ሰዓት ይገድበናል። ለማጠቃለያ ያክል ሰባበራቸው። ሁሉም ከበታተነ በኋላ ተመልሰው መጡ ገቡ። አንድ ምንም ምክንያት ውሃ የማያነሳ ጥያቄ ጠየቁ። ቃሉ መን ፈዓለ ሃዛ ቢአሊያቲና በአማልክቶቻችን ላይ ይህን ይፈጸመው ማን ነው አሉ። አንድ ሰው በአምላኬ ላይ ይህን ያደረገው ማን ነው ብሎ ሲጠይቅ ቆም ብሎ ላሰበው ሰው ከባድ ነው። እንዳም ጨመሩና ምን አሉ? ኢነሁ ለሚነ ሊሚን ይሄ አማልክቶቻችንን እንደዚህ ያደረገው በጣም በደለኛ ነው አሉ። እየመሰከርኩ ነው። ራሳቸውን አይከላከሉም ማለት ራሳቸውን አይከላከሉ ማለት ነው። ስለዚህ ማነው የመታው? ራሱን አይከላከሉም። አይዋ ስለዚህ ይሄ አላለቀም። እንሻላ በቀጣይ ክፍል ግዴታ ይሄን ፕሮግራም መጨረስ ይኖርብናል። እንሻላ ግን ሰዓት ስለገደመ እዚ ጋ ናቁም። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የነቢላህ ኢብራሂም ታሪክ አላለቀም። እንሻላ በቀጣዩ ክፍል ተመልሰን የቀረውን ነጥብ እናነሳለን። እንሻላ እስከዚያው ድረስ